ግልጽ ነው፣ እግዚአብሔር ነው ማለት ነው? ወይስ የእግዚአብሔር ልጅ እግዚአብሔር ነው? የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? አዎ፣ በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው፣ እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው። እናት የድመት እናት ምንድን ናት? ድመት የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ። እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል ተባለ ይላል የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያጂውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ ናት ብለሽ ጠይቃቸው። ያስኬዳል ነው። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው ነው ሉቃስ 338 ላይ አዳም የማ ልጅ ነው ይላል? የማ የማ ልጅ ነው ይላል? ሉቃስ 338 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር፣ እግዚአብሔር ነው። ዮብ ምዕራፍ 38 ቁጥር ሰባት ላይ መላእክት የማ ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር እግዚአብሔር ናቸው እንደ አይነት ነገር ሎጂክ እኮ አያስኬድም ነው ለማለት የፈለገው አይ ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው መዘዝ ይዞ የሚመጣው ግልጽ ነው ማርያም ወይ እኔ የወለድኩት አንቺ ታቀፍሸው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም ታውቂያለሽ፣ ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ። ግን አይነግሮሽም። እሱን በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ ሰዓታት ላይ ታተላተፈ ውሽም ምናልባት አንቺ ግዘት ይቻላል። ሰላም ለኪ ማርያም እስመኮንኪ ለአብ ማዕርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመኮንኪ ለአብ ማዕርቱ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ፅራ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመኮንኪ ለአብ ማዕርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት በነዚ አይነት መልኩ እንትን ይላሉ። መልክ በእንተ እግዚት ለምተረገ ስጋኪ ይላል። ሰላም ለኪ ማርያም ለአም አርቱ ስብሀት ይላል። መጽሐፍ አርጋኑን ምዕራፍ 1 ቁጥር 6 ላይ ያም ሙሽራ የምትሆን የሚቤታችን የምስጋና ለመጽሐፍ እንጀምር ይላል። ያም ሙሽራ ናት ወለደችለት ማለት ነው። እንተናም ቶርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ ወዝ ቦዝ ቨርጂን ኤንድ ዋይፍ ኦፍ ዋን ሀዝባንድ ድንግልም ናት እንደና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ እያወቀን ነው ጸጥ ምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው። ዘራፍ እንዳይሉ ነው። በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው የማውቀው፣ የእነሱን ጉድ ማለት ውስጥ ለውስጥ የማውቀው ነገር ማለት ነው። ከዚህ ስሜታቸውን ይጎደዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው የሆነው የሆነው ማን ነው? እግዚአብሔር አብ ነው። እግዚአብሔር ወልድ ነው። እግዚአብሔር መንፈስ ቅዱስ ነው እግዚአብሔር ወልድ ነው ማለት ነው። ሰው ያሉኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ፣ ሶስት ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔርን ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሦስተኛው እግዚአብሔር ነው ይላሉ። ሐምሌ ሰባት ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ ስድስት ላይ እንዲህ የሚል እንትን አለ ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ። በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ወነአምን በሳልሱ በሳለሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን፣ ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ፣ እግዚአብሔር ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ያስቀምጡት ማለት ነው። እና ምናልባት እየዋሸው ነው እየዋሸው ነው። እኔ እስኪ እናዳምጣቸው

በአንዱ እግዚአብሔር እናምናለን፣ እናመልካለን። አንዱ እግዚአብሔር ተመልከች፣ ቀጥል ስሎ በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሉ፣ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ደግሞ ወ ማለት በግስ ለክ፣ እንደ አረብኛ ነው እና ማለት ነው። ለክ ዘ እንደምለው በብራይስ ሶስተኛውን ደግሞ ሰብስ፣ አዳምጡት እና አምን በዛ ወናምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይ መልክ ሁሉ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎን ያስቀመጡት እና በዜማ ማህምሊ አያቁም ብለው ነው። ቅኔ ማህሊት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሊት ውስጥ ነው የምነግራቸው። ያው ስሙት

ጠቀበልህልሽ ጓል መቀሌ። እኔን የሚጠሉኝ ስሜን የሚያጠፉት የተሽለጠለጡና የተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች፣ በተለይ ማለት በፕሮቴስታንቶቹ ብዙም አይዳፈሩም። እንዲህ አይነት ነገር የሚያረጉት ይህን ምስጢራቸውን ስለማቅ ነው፣ ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው። ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ እኔ። ውስጥ ውስጥ እናውቀዋለሁ። ለዛ ነው ብዙ ነገር ይቅር ምለው፣ ለዛ ነው ይቅር፣ በቃ ህሊናቸው እንዳልጎዳቸው ከሚለው አንጻር እንጂ ስለስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመልክተው አምላካችን ያለ መለየት ሶስት ነው ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውዱኝ ይሞክራሉ። እዚህ ሥራ ያነብብ ብለው ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 38 ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድነው? ሶስትነት አለው። ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 30 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው፣ በምን በአካል ሶስት ነው። ሰይፈ ስላሴ ዘሰኑይ ምዕራፉ ለቁጥር 42 ላይ በጸራሪያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13 7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢሳይዝ ቢጠራ አትስማው ይላል። አብርሃም አያውቅም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳያኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ። እነዚህ ሁላ ሰዎች ምን ነው ምን ነው ምን ነው እንዴት እንትናሉ ራሱ ማለት ነው ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን፣ እናመልካለን። ወነ አምን በካሉ እግዚአብሔር ዘመኩል ነው፣ ለአብ ይመስሉ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነ አምን በሳለሱ እግዚአብሔር መንፈስ ቅዱስ ዘይመልኩሉ፣ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ፣ ከዛ በኋላ መተ ለኔ እግዚአብሔር አንድ ነው፣ ሶስት አንድ ልን ብለልሽ ወደ እንት ትሞክራለህ፣ እንደ አትችልም። እኔ ጋር እኔ ጋር ስላሴን ቀና ብለ ማውራት አትችልም። ገድለ እስጢፋኖስ ዘወራ፣ መጋቢት ምዕራፍ ስድስት ቁጥር ሁለት ላይ እዩት። ያለ አጋስት ዓለም ሥላሴ ቀጠል እንኳን ከግንዱ ለይቶ አይደገፍም፣ እናል። አጋስት ዓለም አጋስት ማለት ጌቶች ማለት ነው። የእግዚ ብዙ ቁጥር ነው። ሰይፈ ሥላሴ ዛሙስ ምዕራፍ አምስት ቁጥር ሃያ ሁለት ላይ ነው። ሶስት ልዑላን ገዥዎች፣ ሶስት ጌቶች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች፣ መጽሐፈ ዕዝራ ሰባት ምዕራፍ አስራ አንድ ቁጥር ዘጠኝ ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋስት ሶስቱ ጌቶች ሶስት ጌታ እያመለክ እኔ ጋር መተ ላጭንና ቅርሻትን ልታዝረከርክብኝ አይገባ። ሀሳብ ነው ያቀረብኩት። ሀሳብ ላይ ሞግት። ሀሳብ ነው ያቀረብኩት። ሶስት ጌቶች ይላል ይው፣ መጽሐፎቻችሁ እንደዛ ይናገራል ወይ አቃጥሉት። ያለውን ነገር ነገ ባይብል ይናገራል እንደዛ ብዬ አይደለም ብለው፣ ይሄው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል ወይ አቃጥሉት፣ ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባገሩ ይዘጋስቻ ኢትዮጵያ ይቀር ነው እየተባሉ የሚባሉ ምን ታርጉታላችሁ እንዴ? መጽሐፍ እንዝራ ሰባት መጽሐፈ ሚስጥር ያ የዶግማ መጽሐፍ ከነሱ ለቁል እየጠቀስኩኝ ያለሁት ያ ያሬድም ልታደርጉት ነው። ከረሰላለ ሰለም መወለድ በፊት እኮ የነበረ ነው። ራሱ በአምስት ሀያ ላይ ነው ይሄን የደረሰው ግዕዝ እዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይሄን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው። ኦርቶዶክስ ማለት ነውና ይሄ ምንድነው ያለው ዚቅ ነው። በዚህ ላይ ታገኙታላችሁ። ሐምሌ ሰባት ነው የሥላሴ ዓመታዊ ዋ ዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በህሉ እግዚአብሔር ዘምቅድመ ዓለም ሀሉ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር ወነአምን በሳልሱ እግዚአብሔር በሦስተኛው እግዚአብሔር ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ የለም። እንደዚያ ነው። ሦስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጋድ ዘፋዘር፣ ጋድ ዘሰን፣ ጋድ ዘሆሊ ስፒሪት ማን ከማርያም ሲሆ ነው። ጋር ዘሰን የሚባለው ጋር ዘፋዘርና ጋር ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉት አሉ። ሁለት ይቀሩ አምላክ ያሉ ያሉት አብና መንፈስ ቅዱስ ደግሞ አምላክ ናቸው። በእናንተ ትምህርት ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው የቀሩት ናቸው። አንዴ ሁለት ያልሞተዋሉ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መጥተህ የምትሳደበው? እንዴት ነው የምታብጠለጥለው የምታበሻቅጠው የምታነውረው እስልምና ላይ መጥተህ፣ እኛ ሐሳብ ነው ያቀረብ ነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጻፍቶቻችሁ ነው፣ ወይ ያቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስፈል ነው። ባይብል ምንድነው የሚለው? ዘዳግም ስድስት 6:4 ላይ ማርቆስ 12:29 ላይ እስራኤል ስማ፣ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው። ይሄ የኛ ትምህርት ነው። ኑ ወደኛ የዓለም ሕዝብ ሁለት ቢሊዮን ክርስቲያን፣ ከሁለት ቢሊዮን ውስጥ ከሁለት ቢሊዮን ውስጥ አንድ ነጥብ ሰባት ቢሊዮኑ በስላሴ ያምናል። በስላሴ ያምናል። እነ ጆቫይትነስ እነ ኦሊጂሰስ እነ ሞርሞን ምናም የሚባሉ የአድቬንቲስት ምናም የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት፣ ባጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው እንዳለ፣ ትልቁ ክርስትና በስላሴ ትምህርት ተጠምደዋል። ራሱ ማለት ነው ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ ሶላ ስክሪፕቸር አነኝ ትላለህ ለጊዜው ባይብል ብቻ ነው የምንቀበለው ትላላችሁ ግን ክርስትና የሚለውን ቃል በመተዋስር የአንጾኪያው አግናጤዎስ ነው ለመጀመሪያ ጊዜ ክርስትና ብሎ ሰየመው ኮይን ያደረገው ክርስትና ትምህርቱ ምንድነው ሥላሴ ነው ተሰጎት ነው ሃይፖስታሲስ ዩኒየን ኮንሰብስቲንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ አርስቶትሊያን አንደርስታንዲንግ በነገራችን ላይ አንድ ነገር ልንገራችሁ ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ ስናፈታት ጥናት ይባላል ሄርሜስ የሚባል አምላክ አለ ታውቃላችሁ። ሄርሜስ ሜርኩር ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው። እየመጣ የሚያሰረጉም ነው፣ ራሱ ከሰማይ እየመጣ ያሰረጉማል ራሱ ሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም እራሱ ፕላቶኒክ እና አርስቶቴሊያን የሚባል ናቸው፣ የአርስታጣሊስ እና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነውና፣ መልአክ ይባላል። ያ መልአክ መቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኒቲኮስ ማለት ስነ አፈታት የሚሉት የአማልክቱ ተርጓሚ ነውና፣ መልእክተኛ ነው። አማልክቱ ሲልኩት አንገሎስ ይባላል። እሱ ራሱ ወንዱ የዜኑስና የማያ ልጅ ነው ራሱ። አንገሊያ ትባላለች ሴትዮዋ፣ ደግሞ የምትላከዋ ሴቷ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ። ብትመለከት ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ አንግሊያ። አንግሊያን ደግሞ ከማን የወለዳት? ከሄራን የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው። ሄርሜስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተራን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው። ኢንተርፕሬት ያደርጉ የግሪኩ ማለት ነው አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉ ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጓማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም። የበቀሉት እነዚህ ከፓጋን ነው ግሪክ ወሮም ነው ራሱ ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋላቢሊቲ ምናም ይባል፣ ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው። የተወሰዱት ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያት ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል። ጓል መቀሌ አመሰግናለሁ።